ዛሬ ምግብ ዱላችሁ ደስ

እኔ ነገ ስወድቅ ማን ያነሳኝ? እሱ ተረማምዶብኝ ነው የሚሄደው። ከወደው ዶን ፎርጌት ኦልዌይስ ሳይ ማይሰልፍ ፈርስት ኦኬ። ኦቨር ስትሆኑ ሰዎች እዚህ ምድር ላይ ኦቨር ስትሆኑላቸው፣ ኦቨር ስትነጠፉላቸው፣ ምንጣፍ ናቸው ማለትም ወዴት? ነው የት ስትሄድ ነው? ቆይ ቆይ ቆይ፣ አይ እንደዚህ አይደለም እንዴ እንደዚህ ሳይሆን እንደዚህ አድርገው፣ እዚህ ጋር ልንበላ ነው። ቻው ሳትለን እንዲልንልይ እንዲ ያዝበዝ እንደዚህ ያለ ቻው ሳንባባል ዝግታችን ገደል ይግባ።